መሐመድ ሰይድ አላህ ብሎ ሶስት ኡምራ አድርጓል። ሶስቱንም ኡምራ አብረን የሚያሳልፍ ነው። የመጨረሻውም ኡምራ ላይ ተገናኝተን ነበረ። አሁን የመጨረሻ ኡምራ ከሜል በፊት ነው የቀድሚ ነበር። ሰላቱ ረቢ አለይኩም ሰላሙ ሰላቱ ረቢ አንድነት ይወድ ነበረ። ማንም ዘንድ እሱ ጋር ማንም ሰው አይታማም ነበር። ማንም ሰው አይሰደብ ነበር። እሱ ከሞተ በኋላ ያየነው ነገር ሁሉም አንድ ነው።

በብድር ላይ አንድነት ይወድ ነበረ። ማንም ዘንድ እሱ እሱ ማንም ሰው አይታማም ነበር፣ ማንም ሰው አይሰደብ ነበር። እሱ ከሞተ በኋላ ያየነው ነገር ሁሉ ሁሉም አንድ ነው ነው። በጣም አጥቆበት ነገር እሱ ነው፣ አንድ ሰው እሱ ነው። ቁሰቱ አታገኝ ሁሉንም አንድ አድርጓል። በሱ ይሄ በሀያት እያለ አንድነት ነው። ወደ መሐመድ ሰይድ ስመለስ አላሁ ፍቁት ሶስት ዑምራ አድርጓል

አሁን እኮ በቃ ጊዜው የሄደብህ ስለሄደብህ ምን አለ በቃ በኋላ በፓኬጅ መቶ ምናም ሺህ ብር የትኬት ከምታወጣ በዘጠና ሺህ ብር በፓኬጅ አይሆንም። በቃ ዘንድሮ የግድ መጨረሻ መጨረሻም ያል ያለ ያ ወንድም እንደው የመጨረሻ አደረከው እኮ ምን ነው ስለው በጣም የሚያጅበው ነገር ረመዳን 24 ተወለደለት፣ ይዛ የረመዳን 23 ተወለደለት። ረመዳን 24 መጣ፣ መዲና ላይ ተገናኝተን ነበረ። ወላሂ ነው የምላችሁ። መዲና ሰላም ሳልለው አቀፈኝና አለቀሰ። እዛሉ ወንድሞች አሉ ምስክርነት። አቅፎኝ ለምን ታለቅሳለህ እለዋለሁ ነበረ ደውሎልኝ ግን ያለኝ ነገር ዋድዬ እምራ አንድ ፊት ላደረክልኝ ነገር በሙሉ አመሰግናለሁ። እዛ ከላ ሹከን ወዳለሁ። ይሄ መሐመድ ሰይድ አሁን ወንድም ካልድ ነበረ የገቢ ማሰባሰቢያን በሚመለክት ሰዓት አለቀሰ። ምክንያቱም መሐመድ ሰይድ በብዙ ሀብታሞች ተከቦ ነበር፣ ሁሉንም ሀብታሞች ቢጠይቋቸው አንድ ቀን ጠይቆን አያቅማ የሰው ፊት አይወድም ነበር። ወላሂ እኛ ዋሪዳ ስፖንሰር ለማጥፋት እንደዚ ቦታ እንሄድ ስለው ስለው አልፈልግም ነበር። ይሄን አክል የሰውን ፊት ምፋ የነበረ ሰው ነው መሐመድ ሰይድ አላህ ይዘን። ለልጅ በጣም ነበር ከምን በላይ ሚስቱ ደውሎ፣ ዛሬ ሰት ነገር ደውሎልኝ እኮ እወድሻለሁ፣ ያጠፋብሽ ነገር ካለ አፉበኝ

ሁሌም ቢሆን ሌል ተነስቶ የሚሰግድ ነበር። የትኛውም የዋሪዳ ጀማዓ ብትጠይቁት መሐመድ ሰይድ ብትለው የሌል ሶላቱ ያስታውሱ። ሁሌም ቢሆን ሌል ተነስቶ የሚሰግድ ነበር። መሐመድ ሰይድ ሲባል ሁላችንም ጀማዓ የምናቀው ቁርአን ነበረ። ግን ሁሉም ሰው የምናቀለት ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበር። ሐቂቃ መሐመድ አሚን ዋሪዳ ቢኖር እንደማቅፈኝ ምንድነው ያለኝ መሐመድ አሚንዬ እኔ አንድ ነገር አደራ አደራላለው ፉአድ መልካን አደራ በጣም ወደዋለሁ ብሎ በጣም ናዝኛ፣ ያለቀስኩት በጣም ልዩ የሆነ ቀረቤታ ነበረ። በጣም ለሰዎች ቢያዝን ልጅ ነበረ። ከምን በላይ እዚ ያላችሁ አሊያን ታውቃላችሁ፣ አሏችሁ ስራ ስስሩ ምን ያህል መሰተር የሚወድ ልጅ ነበረ። እነዛ ትክክለኛ ሙሚኖች ብሎ ማለት ባየሃቸው ጊዜ እነዚህ ገንዘብ አላቸው ሀብታሙ ናቸው ብለ ልታስባቸው ነው ያልቁርአኑ ሁሌም ባየኸው ጊዜ ሁሌም ሐምስ ሴት የተመቸሰው ነው የሚመስልክ። በራሱ የሚብቃቃ አይኑን ሰትሮ ምን ሰትሮ ሚኖር ልጅ ነበረ። አላህ ይዘንለት፣ በሻና በጣባችንም እናግዘው። እንደው አሊያ ሚን ባለቤት ይባል ይባል ስሜቷን ልጅየው ቅድም ሳለቅስ መጣ። አስተባብ አይለቀስም አይለቀስም እያለች እናትየው መጣ። የአራት ወር ነው አምስት ወር ልጅ አምጥታ ይሄ ልጅ እኮ ናፍቆት ነበረ ያለው ይ ነው ዳተ ላሰበት አላህ በሎት ደግሞ ሶስት ሴት ልጅ ያለ የመጨረሻው ልጅ ወንድ ልጁን በጣም ይወድ ነበረ። ወንድ ልጅ በጣም ይፈልግ ነበር። ናፍሱን እንኳን አላጣጣመውም። የሀይቃ ብቻ አላህ ይዘንለት። የሀይቃ ነበረ በሀይቃ ተውበት በሀይቃ ሁላችሁም ግን እያደረጋችሁልትላለ ልብ ከልብ እናመሰግናለን። ሀይቃ አላህ ጀዛችሁን ይተራችው። ይህን ነው ማለት የፈለገው። ወላሂ ፉአድ ያስተላለፍከው መልዕክት በጣም ልብ የሚነካ ነው። አላህ ሶብርህ አንተንም። ወላሂ ወንድምን ማጣት በጣም ከባድ ስሜት ነው ያለው። አላህ አንተንም ሶብር ይስጥህ። እሱንም አላህ ጀነት አልፊርደውስን አላህ ይወፍቀው። ዱንያ ላይ ተዋዳችሁ እንደኖራችሁ ለአላህ ብላ ነው የተዋደዱት ተብለው ነገ በአርሽ ጥላ ስር ከሚጠለሉት ባሮች አላህ እንዲያደርጋችሁ ዱዓችን ነው። ኢንሻአላህ ሀቂቃ ወንድማችን ጀነት መስተንግዶ እንደሚያገኝ ምንም ጥርጥር የለንም። አላህ እናንተንም ሶብሩን አላህ ይስጣችሁ። ለወንድማችሁ በሃያት እያለ ስታደርጉት የነበረው ጥረት ልፋት ሁሉ የነበራችሁ መዋደድ በጣም የማይረሳ ነው። አላህ ደግሞ ነገ ጀነትም ላይ እንደዚሁ የሚሰበስባቸው አላህ ያድርግ። ጀዛከላህ ኸይር ወንድማችን ፉአድ፣ ላስተላለፍክልን መልዕክት ሹክረን፣ ጀዛከላህ ኸይር ኢንሻአላህ። ወንድማችን መሐመድ አራቱ ልጆች ለእናንተ እዚህ ጋር ላላችሁት መልዕክት ያስተላለፉት ነው። የአላህ ፍቃድ ሁኖ አባታችን ቢሞት ሀዘን ቢወጠንም ውስጣችንን ከፍቶት፣ ለብቻ አልትሆንም ከሜዳ አልጣለም፣ ከሜዳም አልጣለን። እናንተ ወዳጆቹን ይሄውና ሰጠን። በህይወት እያለ ተወዱት አልነበር? ዛሬ ሞት ቢወስደው፣ ቢደበቀን ባፈር አይከፋን፣ አይደል እናንተ እያላችሁ ትዳብሱን የለ እንደሱ ሆናችሁ ያስለመደን ነገር እያለ በህይወት አይቀርም አይደለ ውስጣችንን አምሩት አባታችን እኮ በጣም ነው የሚወደን ብዙ ነው የሚሳሳው ዝም ብሎን አይሄድም ሳይተካ ሌላ ሰው ሳይሞት በፊት እኮ ነበረው እልፍ ወዳጅ ታዲያ ዛሬ ቢሞት እናጣለን እንዴ የሚሆነን ወላጅ በጭራሽ አናጣም አንሆንም ብቸኛ አባታችን እኮ የእኛ እኮ መሐመድ ብዙ ወዳጅ ያለው ዘመድም ጓደኛ ቀብሩ ላይ ተገኝተው የሸኙት በሙላ በምን አንጀታቸው እሱ ሞተ ብለው ይሉናል ችላ እናንት ሁላችሁም የአባታችን ወዳጅ እስካላችሁ ድረስ ልብስም አንታረዝ ምግብ የማይቸግረን ቁርስም ሳመክሰስ እሱ ስለሞተ ካጣንም ማስታዋሽ ወዳጅነት ማለት የለም ከነጭራሽ። አባታችን ደግሞ እንዲህ አይነት ወዳጅ የለውም ከድሮም፣ ሀገር ነው የሚወደው ከኛ ብዙ ርቆም። ያ ባይሆን ኑሮማ ዛሬ ማንም አይኖር ከኛ ጎን የሚቆም አባታችን አንዲ ቀና ብለህ ባየህ በሚወድህ ብዛት ፈገግትል ነበር። እጅጉን ተደንቀ። ልጆቼ ምን ሆኑ ብለህ እንዳታስብ ከጎናችን አሉ ወዳጆችህ ከልብ ይሰኛሉ ስ አመሰግናሉ። አብረን አድረናል ብዙ አዳሮች፣ ሁሌም ቢሆን መሰክል አንድም ለሊት ከሱ ጋር አላደርኩም ተነስቶ ለይል ሰላት የሰገደ ቢሆን እንጂ። ይህን እድሜ ልክ መመስከር የምለው ነገር ነው። ሁሌ አስር ሰዓት በሆነ ሰዓት ተነስቶ ለይል ሰላት የሰገ ብቻ ስለ እሱ ተወርቶ አያልቅም። የሀይቃ አሁን በየሰዓት መለት ሀይለት ቱ ሀይለት ላይ ነ ብትሉኝ አልቅ አልቅ አልቅሽ ደክሞኝ ደክሞኝ ወቶልኛል። በቃ የሀይቃ ነው ምላችሁ። ሆስፒታልም በጣም ብዙ ጭንቀት ላይ ነበርን። ሞቷል ስንባል አላምንም ብዬ እኔ ከገቡት ውስጥ ነበርኩ። ውስጥ ልብሳት ለብሶኝ ገብቼ ፊቱን ሳየው የሀይቃ በጣም ያምር ነበረ፣ ኑር ነበረ የሀይቃ መሞቱን ራሱ አላመንኩ ነበር ውስጥ ገብቼ እያየሁት እንኳን እና አንዳንዴ በጣም ሀዘን በቃ አልቅሰን አልቅሰን ወጥቶልን፣ ምን ልበላችሁ። ከምንም በላይ ወዳጅን ያጣሁት ሁላችንም ወዳጅን ያጣነው እሷን የሀገር ልጅ ነው ብለን ብታቋለ ስለ መሐመድ ሰይድ እንደዚህ ነው አይባልም። ብቻ አላህ ይዘንለት። በሀይቅ እዛ እያለ በጣም ደውሎልኝ በጣም የሚያሳዝኑ ቀልብ የሚሰሙ ነገሮች ነግሮ የነበረ ግን እዚህ ላይ መናገሩ ተገቢ አይደለም። በቻልነው መጠን ለቤተሰቦቹ እናግዝ ንርዳቸው ቅድም ሚስትየው ጋር አብሬ የነበርኩ ህጻን ልጅ አራት ወር ና አምስት ወር ህጻን ልጅ ይዛል ይመጣ ፏዴ ጠየቁ ይህ ልጅ እኮ ገና እኳ አልጠገበው ማለች ሶስት ሴት ልጆች ነው ያሉት የመጨረሻ የወለደው ልጅ ወንድ ነው ወንድ መውለድ በጣም ይፈልግ ነበረ አላህ ባለቀ ሰዓት ወንድ የሰጠው ወንድ ከሰጠው በኋላ በደንብ ሳያጣጥመው ልጁን ወደ አኼራ ሂዷል ሚስቱ ለሱ ውስጥ በጣም ብዙ ነገር መስዋዕትነት ከፍላለች የቤት ኪራይ ሊከፍል እየሄደ የሚያጅባቸው የቤት ኪራይ ሊከፍል እየሄደ የተቸገረ ወንድሙ ሲያይ የቤት ኪራይ የሚያጉድል ልጅ ነበረ። ወላሂ ነው ምላቸው። የቤት ኪራይ አጉድሎ ይሰጥ ነበረ ከዛ ድጋሚ ያንን የቤት ኪራይ ለመሙላት በቃ ፍዳው የሚያይ ልጅ ነበረ ይሄ የምናወራው የሰው አንጀት ለመሙላት አይደለም የሀቂቃ ነው እኔ ለማንም እንደዚህ መልክ አልመሰክርም ከሱ አንድ የሚያጅባቸው ነገር ስ ሁሉም ጋር ላይፍ ግቡ በተለያየ እንትን ላይ ያሉ ሰዎች እንዳለ ስለሱ ነው የሚያወሩት። በሀያት እያለ ስለ አንድነትን ይወድ ነበር፣ ስለ አንድነት ያወራ ነበረ። ከሞተም በኋላ ስብሓንላ ህዝቡን አንድ አደረገው። ሁሉም ፖስተው፣ ሁሉም አለቀሰለት፣ ሁሉም ስለሱ አወራ። አጃይብ ነው። ብቻባቸው ስለ መሐመድ ሰይድ ተወርቶ አያልቅም። ሁላችንም እንተጋገዝ፣ እናግዘው። መጨረሻ አካባቢ ያወራላቸው ነገሮች ሀይቃ ባወራ እንቅልፍ ላይ ወስዳችሁ ይችላል። በጣም መረበሽ ነው ማልቀስ ነው። ከዛ በእነዚሁ በንቋቸው ይሻላል። በተሻላችሁ መጠን አሲያም ከልብ ከልብ እናመሰግንሻለን። እንደ ዋሪዳም እንደ ህዝብ ሀይቃ በጣም የሀይቃ የሚታዘንለት ልጅ ለሚታዘንለት ልጅ ያዘንሽው አላህ ጀዛሽን ይክፈልሽ። ወንድማችን ውስማንም ሁላችሁ ምጽሽጋላችሁ። ወንድሞች የሀይቃ ነው የምላችሁ ከልብ ከልብ ከልብ ከልብ ነው እናመሰግናችሁ። መሐመድ ሰይድ እሱም ቢኖር የሚያደርገው ነገር ነው። የሀይቃ የቤት ክራይ በአጣ ሰዓት ላይ ውሃ ልድ ሲናገር ሰምቻለሁ። ከቤት ክራዩ ላይ ቀንሶ ማለት ነው። ለችግረኛ ገቢ በማሰባሰብበት ሳለ ቲክቶክ ለችግረኛ ልኮልኛ ብሎኛል። ብቻ ስለሱ ተወርቶ አያልቅም። ሁላችሁንም አላህ ያክብራችሁ። ጀዛኩሙላህ ይሄን ነው ማለት ነው። ፈለገው ካስረዘብኩት አፉ በሉ

የቲኬት ብር የምታወጣው የቲኬት ብር እኮ ከሞትም በኋላ ሙሉ ፓኬጅ እኮ ይወስዳል፣ ስለው አይኖ ኖ ሲለኝ፣ አ እንደው አንተ የመጨረሻ አደረከው እኮ ምንድን ነው ስለው፣ ፏዲ በለ በቃ እንደ መጨረሻ ያስበው ነበር። ይሀይቀ ነው ብላቸው። ኦልሞስት እሷ አውቆት ነበረ። ግን በጣም የሚያጅባቸው ነገር እዛ መዲና ከመጣ በኋላ ደውለልኝና ተገናኘ መዲና ላይ እንደተገናኘን፣ አቀፈኝና አለቀሰ። ይሀይቀ ነው ብላቸው። ለምን እንዳለቀሰ እኔም አላውቅም። ሲያለቅስ እኔም አብሬው አለቀስኩ። ምንም ነገር አለኝም አለቀስ ለምን ታለቅሳለህ? ስለዚህ ዝም ይለኛል። ለምን ታለቅሳለህ? ዝም ይለኛል። በእንደዚህ መልክ መዲና አሳልፈን ከሞት ወደ አፋያ ከመሄዱ ከሁለት ቀን በፊት ደውሎልኝ ነበር። ደውሎልኝ ግን ፉአድ፣ ይወድሃለሁ ላደረግህልኝ ነገር ሁሉ ሽክራን ጀዛከላህ ነበር ያለኝ። እኔ ነብይ ከነ የተረዳሁት መሐመድ ሰይድ ኦልሞስት በቃ መንገድ እንደጀመረ አውቆት ነበር ማለት ይቻላል። ያ ሃይቃ በጣም የሀይቅ በጣም የሚያሳዝን ልጅ ነው። ማንም ሰው የመሰክለን ልጅ ነው። እኔ ለመሐመድ ሰይድ አንድ የመሰክረው ነገር ቢኖር በሀያት ሰው ሲያማ ሰምቼው አላቅም። የአንድ ሰው ሲያማ ሰምቼው አላቅም። ወላሂ ብዙ ጊዜ አብረን አድረናል። ብዙ አዳሮችን ሁሌም ቢሆን መሰክል አንድም ለሊት ከሱ ጋር አደርኩ ተነስቶ ለሌል ሰላት የሰገደ ቢሆን እንጂ ይህን እድሜ ልክም መመስከር የምችለው ነገር ነው። ሁሌ አስር ሰዓት በሆነ ሰዓት ተነስቶ ለሌል ሰላት የሰገደ ነበረ። ብቻ ስለሱ ተወርቶ አያልቅም።